ሰላም እንዲጸና አብሮነትና መቻቻልን ማጎልበት ይገባል ሲሉ የሃይማኖት አባቶች ተናገሩ። የኢትዮጵያ የሃይማኖት ተቋማት ጉባኤ ሰላምን ለማምጣት ዓላማ ያደረገ የሰላም እና የምክክር መድረክ በባህር ዳር ከተማ አካሂደዋል። ዘላለም አስፋው ተጨማሪ አለው። የኢትዮጵያ የሃይማኖት ተቋማት ጉባኤ ከአማራ ክልል የሃይማኖት ተቋማት ጉባኤና ጂሲራ ከተሰኘ ግብረሰናይ ድርጅት ጋር በመተባበር የሰላም እሴት ግንባታ ላይ ትኩረቱን ያደረገ ስልጠናና ምክክር በባህር ዳር ከተማ አካሂዷል። በዚሁ መድረክ የተገኙት የኢትዮጵያ የሃይማኖት ተቋማት ጉባኤ ምክትል ጠቅላይ ጸሐፊ ሐጂ መሱድ አደም የሃይማኖት ተቋማት ለሰላም ግንባታ መሰረቶች ናቸው ብለዋል። ሰላምን ለማምጣት የሚደረጉ ንግግሮች ሁሉ ጊዜ ማይሽራቸው የሰላም መንገዶች ናቸውም ብለዋል። ትኩረታችን የእኛ ትምህርታችን እንደ ሃይማኖት ተቋም ሰላምን መገንባትና የሰላምን ድልድይ የማጠናከር ስራ መስራት ነው። ከዛ ውጪ ፈተናዎች አሉ ወይ? አዋሉ ችግሮች አሉ ወይ? አዋሉ ችግሮቹን ለመሻገር ችግርም ቢኖር ሰላምን ለመገንባት የሚደረግ ጥረትና ስለ ሰላም ለመነጋገር የሚደረግ ነገር በሙሉ ጊዜ ሚሽራው አይደለም። በተለይም ቢቻል ሰላምን በሰላማዊ ሁኔታ መገንባት እጅግ ያስፈልጋል። በመድረኳ አሚኮ ያነጋግራቸው የሃይማኖት አባቶች ሰላምን ማምጣትና መጠበቅ ቅድመ ሁኔታ የሚቀመጥለት ጉዳይ አይደለም ብለዋል። እምነትም ማራመድ ጨምሮ አርሶ መብላትና ንግዶ ማትረፍ የሚቻለው ሰላም ሲረጋገጥ ብቻ መሆኑንም አስገንዝበዋል። ቢቻላችሁስ ይለናል ቅዱስ ጳውሎስ፣ ከሁሉም ሰው ጋራ በሰላም ኑሩ ይለናል። ይህ ማለት ምንድነው? ሰላም ከማንም ሰው ጋራ በሰላም መኖር እንደምንችል እየነገረን ነው። ሰላም ለሰው ልጅ ብቻ አይደለም፤ እንደምናውቀው የምንተነፍሰው አየርም ሰላም ሲኖር ነው የሚኖረው። አትክልቶችም፣ እጽዋቶችም፣ እንስሳቶችም፣ ሌሎችም ፍጥረታት ሁሉ ሰላም ከሌለ ከሰው ልጅ በላይ ያሉ ፍጥረታት በሙሉ ሰው ብቻ አይደለም ሰላም የሚያስፈልገው እና ለነሱም ሰላም ያስፈልጋል። ሰላም የሌለበት ሀገር መብላት መጠጣትም ያስቸግራል። የበሰለ ለመጉረስ የምትቸገርበት አጋጣሚ ይፈጠራል እና ለሰላም ሁሉም ሰው ከሰራና ሰላሙን ካመጣ ከዛ በኋላ የእድገት ጎዳና ላይ መጓዝ የምንችልበት እድል ይፈጠራል። ዋናነት ሰላም እኛ ውስጥ ነው ያለችው። እኛን መጠበቅ ያለብን ሰላሜን የሚያደፈርስ ነገር ከውጭ ግፊት ሊመጣብኝ ይችላል፣ ግን ሰላሜን መጠበቅ ያለብኝ እኔ ነኝ። ይሄን ሰላም ደግሞ ወደ አንተ ማሸጋገር ያለብኝ እኔ ነኝ። ስለዚህ በምንም ታምር ሰላም ክራይቴራ ወይ ደም ቅደም ከተከተል የሚገባለት አይደለም። ሁላችን ምንችለውን ሁሉ አድርገን ሰላምን መጠበቅ አለብን። ስለዚህ የሃይማኖት አባቶች ሰላምን ለማምጣትና አብሮነትን ለማጎልበት የአባቶችን ምክርና ተግሳጽ መስማትና መተግበር ከወጣቶች ይጠበቃልም ብለዋል። ከሊቅ እስከ ደቂቅ ድረስ ያለው አማኝ እምነቱን ተከትሎ እምነቱን የሚለውን እና የሚያዘውን መስራትና መተግበር ይገባዋል። አማኝ ነኝ እያለ እምነቱን ካልተከተለ በምድርም በሰማይም ይጎዳል። ምናልባትም እምነታችን የተለያየ ቢሆን ግን በዚች በሰላም ኬዝ ሁላችንም ልንተባበርበት ይገባል። መተባበር ስንችል ችግሩን መፍታት እንችላለን። ችግሩን ለመምታት ደግሞ የችግሩ መንስኤውን ማወቅ እንችላለን። አንድ ስንሆን፣ በጋራ ስንሆን ችግሮችን ማቅለል እንችላለን። አንድ ስንሆን ደግሞ ችግር ፈጣሪውም ሊሰማን፣ ሊያደምጠን ይችላል። ወጣቱ መማር የሚችል መስራት የሚችል ማደግ የሚችል በኢኮኖሚ በአእምሮ ማደግ የሚችል ሰላም ሲኖሩ ነው። ስለዚህ አባቶችን ትዕዛዝ የፈጣሪ ትእዛዝ ስለሆነ እባካችሁ ልጆቻችን፣ ወጣቶች፣ የሃይማኖት አባቶች፣ ትልልቅ ሰዎች የሚመክሯችሁን ሀሳብ የሚሰጧችሁን እሺ በማለት በመታዘዝ ሰላምን በያለንበት ስንሰራ ሁሉም ሰላም ይሆናል። በመድረኩ ሃይማኖቶች ለሰላም ለመተባበርና ለአብሮነት ያላቸውን ፋይዳ በመገንዘብ ግጭቶችና አለመግባባቶችን በእርቅና በይቅርታ መዝጋት እንደሚገባም ተመላክቷል።